አሰላም አሌይኩም ወረሐመቱላሂ ወበረካቱ ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንዴት ናችሁ? ሰላማችሁ በያላችሁበት ብዝ ትርፍርፍ ይበል እንደምናችሁ። ዛሬ አጠር ያለች ጽሁፍ ይዤላችሁ መጥቻለሁ ታስተምረናለች ብዬ ተስፋ አደርጋለሁ፣ ሁላችንንም ማለት ነው። በአርባ አመቷ በጨጓራ ካንሰር ከመሞቷ በፊት በአለም ታዋቂ ዲዛይነር እና ደራሲ ክሪስዳ ሮድሪግዝ እንዲህ ስትል ጽፋለች። አንድ ጋራዥ ውስጥ የአለማችን ውድ መኪና ነበረኝ። አሁን ግን በዊልቸር መንቀሳቀስ አለብኝ። ቤቴ ሁሉንም አይነት ብራንድ ያላቸው ልብሶች፣ ጫማዎችና ውድ እቃዎች ይሸጣል። አሁን ግን ሰውነቴ በሆስፒታሉ በተዘጋጀ ትንሽ ጨርቅ ተጠቅልሏል። በባንክ ውስጥ ብዙ ገንዘብ አለኝ፣ አሁን ግን ከዚህ መጠን ምንም አልጠቀመኝም። ቤቴ እንደ ቤተ መንግስት ነበር፣ አሁን ግን በሆስፒታል ውስጥ በሁለት አልጋዎች ተኝቻለሁ። ከባለ አምስት ኮከብ ሆቴል ወደ ባለ አምስት ኮከብ ሆቴል፣ አሁን ግን በሆስፒታል ውስጥ ከአንድ ላብራቶሪ ወደ ሌላ በመንቀሳቀስ ጊዜን አሳልፋለሁ። በመቶዎች የሚቆጠሩ ሰዎች ፊርሚያ ሰጥቻለሁ። ነገር ግን በዚህ ጊዜ የህክምና መዝገቦች የኔ ፊርሚያ ላይ ናቸው። ጸጉሬን ለመሰራት ሰባት ጸጉር አስተካካዮች ነበሩኝ። አሁን ግን በራሴ ላይ አንድ ጸጉር የለኝም። በግል ጄት ላይ የትኛውን ቦታ መብረር እችላለሁ። አሁን ግን ወደ ሆስፒታል በር ለመራመድ ሁለት እርምጃዎች፣ ሁለት እርዳታዎች፣ ይቅርታ፣ ሁለት እርዳታዎች ያስፈልጉኛል። ምንም እንኳ ብዙ ምግቦች ቢኖሩም አሁን የእኔ አመጋገብ በቀን ሁለት ኪኔንና ምሽት ላይ ጥቂት የጨው ውሃ ጠብታዎች ናቸው። ይህ ቤት፣ ይህ መኪና፣ ይህ አውሮፕላን፣ ይህ የቤት እቃ፣ ይህ ባንክ፣ ብዙ ዝናና ዝና አንዳቸውም አይመጥኑኝም ነበር። አሁን ግን ከእነዚህ ውስጥ አንዳቸውም ሊደርሱልኝ እና ሊጠቅሙኝ አልቻሉ። የሰው ህይወት በገንዘቡ ብዛት አይደለም እና ተጠንቀቁ፣ ከመጎምጀትም ሁሉ ተጠንቀቁ ይላል። ምድር ላይ ሰዎች ስንባል ብዙ ነገር ያምረናል። ብዙ ነገር ማድረግ እንፈልጋለን። ብዙ አይነት ምድራዊ ነገሮች ያምሩናል። ይሄን አሳክቼ ይሄን የሌለው ሌላው ያለውን ነገር ለማግኘት ይሮጣል። ያለው ደግሞ ኖሮት እንኳን ደስታውን አቶ፣ ሰላሙን አቶ፣ ጤናውን አቶ ያ ሁሉ ንብረት ያ ሁሉ ገንዘብ አልቆ ጤናው ኖሮት በሰላም በኖርክ ብሎ ይመኛል። ገንዘብ የሌለው ግን ባለሀብት የደረሰበት ሰዎች የደረሱበት ትልቅ ደረጃ ለመድረስ ብዙ ምኞት፣ ብዙ ጥረት፣ ብዙ ስቃይ፣ ብዙ ፈተና ይደርስበታል። አግኝተንም ላንበላው ይዘንም ላንኖርበት እንችላለን። ግን ሰውነንና ምንም ነገር አያጠግበንም፣ ደስታ አይሰጠንም ኖሮን እንኳን በቃኛለኝ ብለን አንረካም። ውስጣችን ነፍሳችን ሌላ ተጨማሪ ነገር ትጠይቀናለች። እና ሰዎች ስንባል ብዙ ነገሮችን ፈላጊዎች ነው። ፍላጎታችን አያልቅም፣ ገደብ የለውም። ለምን እንደሆነ ግን ግራ ይገባናል። ምክንያቱም አንድ ሰው ራሱን ችሎ ለሌላው መስጠት፣ ለሌላው መርዳት ከቻለ ከአቅሙ በላይ የሆነ ሀብት ንብረት ማከማቸት መያዙን ኖሮት ራሱ ይዞት ራሱ ደስታ የለውም። ብዙ ነገር እንመኛለን፣ ብዙ ብዙ እያለን ያለን ነገሮች እንደሌለን አድርገን እንቆጥራለን። የሰጠንን ፈጣሪያችንን አመስግነን ተመስገን ብለን በዝቹ ተብቃቅተን እንደመኖር ግን ሌላ የአከማቸነውንም ሳንበላ በትነን አንዳንዴ ደግሞ የምናወርሰው እንኳን ልጅ የማይኖረን ሰዓት ይኖራል። ይህን እኔ በሞት ልጆቼ ንብረቴን ይዙልኛል ወይም ደግሞ ልጆቼ ይጠቀማሉ ስሜ ይጠራል ብለን እንኳን እንዳንል መልካም ነገር ለማድረግ እራሱ በቃ ጊዜያችን ገንዘብን ማባረር ብቻ ይሆንና መልካም ስራን በጎ አድራጎትን ማድረግ እንረሳለን እና ፈጣሪ ከምንም በላይ ጤናችንን ይስጠን። ከገንዘቡ ቀድሞ ጤናችንን ይስጠን። ከጤና በላይ ምንም ነገር የለም። ኖሮን ሰጥቶን ሀብቱን ንብረቱን ይዘን እንኳን ማንበላው ነገር ከሚሰጠን እያየነው ነው። ምንጓጓበትን ነገር ሳይሆን ጤና ኖሮን ሰጥቶን የምን እኛም ደግሞ ለተቸገሩ የምንሰጥበት እጃችን የሚፈታበትን ዱኒያ ይስጠን። የዛሬ ጽሁፌችን ትመስላለች ስለ ግርም ስላለኝ እስኪ እንማርበት፣ ከሆነ ብዬ ነው ያቀረብኩት። ላይክ ሼር ማድረጋችሁን አትርሱ።